ዲን ብላል ተከታትሎ ምላሲ ደረሰባት። ምግብ ለማን ነው የምትወስጁ ብሎ ተንድበት የማስጠንቀቂያ ሰጥቷት ነበር። ዛሬ ላይ ግን ተኋላ ተከትሎ ከማን ጋር ግንኙነት እንዳላት እና ምግብ ለማን እንደወሰደች እየወሰደች ለምታበላው ደርሶባት፣ እንግዲህ በጣም ችግር ውስጥ ገብታለች ማለት ነው። እንዲሁም ደግሞ እንግዲህ ታምቹ ጠፍቶታል። ጆሮ በጣም አዝኗል። የሃና አባት አዝኗል። ታምቹ እንግዲህ በእርግብ ፍቅር በጣም በጣም ከራሱ ጋር እንግዲህ ስህተት እየሰራ ነው ማለት ነው። እርግብ እንግዲህ ሳያስበው ወዷታል። እሷ ደግሞ ጠፍታለች፣ መረጃዋን አጥፍታ። በዛ የተነሳ ከሃና አባት ጋርና ከጆሮ ጓደኛው ጋር ርቆ ከሌሎች እንግዲህ ልጆች ጋር እየኖረ ይገኛል። ነገር ግን ጆሮ በጣም ነው የደከመው በመፈለግ ማለት ነው። ድምብላል እንግዲህ ምግብ እየሰጠችው ከእሷ ጋር ነው አብዛኛውን እያለ ያለው። ይህን ሚስጥር እንግዲህ ሀንቹ ምሳሌ ሲነግራት፣ ሀንቹ ደግሞ ድምብላልና ሳይ ብላት እንግዲህ ሽካለሽ ብላ፣ ያንም ደግሞ ልትነግረው ለጆሮ ደውላለት ነበር ሀንቹ ሀኒቹ ና ጆሮ ደግሞ አሁን ላይ እንግዲህ በጣም ያሳዝነው ነገር ያ ሁሉ ህልም እንግዲህ ጨለማ አርጋበታል። ሀኒቹ የጆሮን እንግዲህ ክፍገረ ውድቅ አድርጋ እዝራጋ ጀምራ በዛ ደግሞ ጆሮ እንግዲህ በጣም ልቦ ተሰባለ። ነገር ግን ዛሬ ግን መስትስ ነገር ታምቷለ። እንደዚህ ድብላል ነገረች ስተው በጣም ደስ ነው ያለው። ቢሆንም ግን የከእዝራጋ መጣራዋታን እንኳን ደስ አለክ ከዝራጋ ታጣላው ስትለው የመለሰላት ምላሽ በጣም ያስደንቃል አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደት ከበራችሁ እንደዚህ ሰዎች እንዴት ናችሁ ከነጋው ሰላም አልহামዱሊላ በያላችሁ ሰማችሁ ዘት ይበል ለጆሎ ዲስካናችሁ ሰብስክራይብ ማሽር ያረጋችሁ ቤት ቤተሰብ ነው እንግዲህ ባለፈው ባዩሽን በጣም አስተንቃት ነበር ማለት ነው ወይዘሮ ሜላት ነገር ግን ምን ሳታረጋግ ነበር እንደፈራች ስታቅ ሄደችው። አሁን ላይ እንግዲህ የእርግብ ጓደኛ ደግሞ ከወይዘሮ ሜላት ገንዘብ የተቀበለች ነገር እያመላለሰ ሰራ ይዛለች ማለት ነው። ከዚያም ደግሞ ከባዮች ጋር ሆና እየሰራች ነው ማለት ነው። በጣም ከባድ ነው። ወይዘሮ ሜላታውን ላይ ባዮሽን በራሷ ማጥፋት ነው የምትፈልገው። ግን ደግሞ ወይዘሮ ባዩሽ ከኋላ ምን አይነት ሰዎች እንዳሉ ወይዘሮ ሜላታ አላወቀች ማለት ነው። እንዲሁም የእርብ ጓደኛ እያስጠነቀቻት ነበር ባዩሽ ያው እሷም ከባድ ሰው ናት። ከኋላዋ ደግሞ በጣም ትልቅ ሰዎች አሉ ተጠንቀቂ እያረቻት ነበር። ለእሷ ትቻ ገሪን ያውቃታል ምንም አታረግም ስትል ነበር። ግን ያው ባዮች እንደምናውቃት እንደኛም የሚከታተልላት ሰው አለ። ሁለተኛ በጣም ከባበር ሰዎች አሉ። ብቻውን እየሰራች አደም እስከ ዛሬም ያስፈታትም ሰውዬ እንግዲህ ያንን አታቅም ማለት ነው ጓስ ሆኖ እናም የእርግብ ጓደኛ እንግዴት ከወይዘሮ ሜላት ገንዘብ እየበላኝ የረዳቻት እየመሰለች እንግዲህ ይዛለች ማለት ነው። እንዲሁም ደግሞ ታምቹ እንግዲህ ከእርግብ ጋር ከተነጠሩ ወዲህ ራሱን በጣም ጥሩ አለ። በእሷ ፍቅር ተጎርቷል። መንገድ ለመንገድ ሆኗለ። ከጆሮ ምርቡ አለ። አጎቱም እንግዲህ እየደወለ ጆሮም በጣም እያስቸገረው ነው። ጆሮም ደግሞ ጨንቆታል። ካነባ ጋር እየፈለጋ ደክመዋለ። ድብላል እንግዲህ ድብላል በጣም ተሞሳክሮ በጣም ትንብሎ ስታየው

ብላሴን የምናውቀው እንግዲህ በዘሪሁን ነው። ከዚያም እንግዲህ ተከታትሏታል ማለት ነው። ብላሴን ተከታትሎ ከተመች ጋር እንድትገናኘች ወይም ደግሞ ከዛሬው ጋር ተመርሶ መጥቶ በጣም ተናድዶ እንግዲህ ከሰላም እየገራ ሰው ባለመግባባት አሞታል ብላ እንግዲህ ለሃና ደውላ፣ ሃና ደግሞ ስትመጣ ያሃና ትንሽ ስለምትቀርበው ዛሬ ያገኘው ሰው እንደ እንደ ነው ብሎ ሲነግራት፣ እሷ ደግሞ ደንግጣ ወጣች ማለት ነው። ከዚያም እንግዲህ ድንብላ እንጠይቃት ነበር። ድንብላ ስትጠይቃት ደግሞ እኔ ማንም ሰው መግዛ አይፈልግም ብሏለ ስትላት አይጠይቅና ንገሪ ብላ በቃ መልእክት አድርሽልኝ ብላ አልቻ ማለት ነው። ያንም እንግዲህ ለጆሮ ደውላ ጆሮን ለማገኘት ስደውለው ያው ጆሮ እንግዲህ ካሁን ላይ በጣም ተጎድቷል። ሀነ ማገኘት አይፈልግም፣ ማናገር አይፈልግም። እሱ ሀነ ግን ሞድ እያዘሽ ነው በፍቅር ምክንያትም እንዴት እንደት ነው እንደዚህ መሆነህ ነው ምናምን የምትለው ማለት ነው። እና እንደተጎዳ ታውቃለች። ምን ሆነ ይሄ ምን እንደሆነ ከታወሽ ታይቀኛል ሲላ ታውቃለች ማለት ነው። ትለዋለች፣ ወይኔ ሀኒዬ፣ አረ ሀኒዬ፣ ተይግደለሽም ተይ። እንጦር ነው በምን እንደሚጎዳ ተጎድቶ እንዳለ እያወቀች በምን መሆነ ነው ትለዋለች ማለት ነው። እና ሃና ግግ ማለች ያለ ከተም ሆነት ለግን ላስ ይሄ የገባው ነበር። ሆነ ታሴጋ መቀጠል ነበረባት።